ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 26 ወይም ጁን ሶስት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገቢያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን በቀጥታ እናልፋለን። በዛሬ ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 158 ብር ከ02 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ከ08 ሳንቲም ተገዝቶ 134 ብር ከ73 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ተገዝቶ 133 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 180 ብር ከ20 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 150 ብር ከ16 ሳንቲም ተገዝቶ 153 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ47 ሳንቲም ተገዝቶ 151 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ12 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ተገዝቶ 164 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 155 ብር ከ45 ሳንቲም ተገዝቶ 158 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር ከ84 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር ከ18 ሳንቲም ተገዝቶ 98 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ25 ሳንቲም ተገዝቶ 95 ብር ከ11 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ መቶ 2 ብር ከ03 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ84 ሳንቲም ተገዝቶ 87 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዊዋን በጥቁር ገቢያ 21 ብር ከ92 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ38 ሳንቲም ተገዝቶ 18 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ87 ሳንቲም ተገዝቶ 18 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 213 ብር ከ64 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገቢያ 514 ብር ከ55 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ99 ሳንቲም በመመንዘር ላይ ይገኛል። የዩናይትድ አረብ ኤምሬስ ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ተገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ67 ሳንቲም ተገዝቶ 36 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ12 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ92 ሳንቲም ተገዝቶ 35 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 410 ብር ከ25 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 222 ብር ከ52 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 418 ብር ከ74 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ02 ሳንቲም ሲመነዘር አንድ የግብጽ ፓውንድ በጥቁር ገቢያ 3 ብር ከ17 ሳንቲም በመመንዘር ላይ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያውን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀርብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።